ዛሬ ቡሩኬ በጣም በጣም ከምንም ጊዜ በላይ ዛሬ በጣም አናዶኛል። እሷን ለማናደድ ምናምን ምናምን የምታደርገው ነገር ሊሆን ይችላል፣ ግን ደግሞ ዋጋ ያስከፍላል። ቡሩኬ የምር ነው ምለ አንተ እንደዚህ እንዳረግ ሀይሚም እንደዚህ ከሌላ ሰው ጋር እንደዚህ ብትሆን በመሀላችሁ ያለው ክፍተት እየሰፋ ነው የሚመጣው። እሾህን በእሾህ አይመለስም። ሀይሚን ለማናደድ ብለህ እያደረክ ያለው ነገር በጣም ስህተት ነው። ቡሩኬም እንደዚህ አይነት ነገር እያረግ ልጅቷ እልህ ውስጥ እንድትገባ በአንተ እልህ ሌላ አንተ ከሌላ ወንድ ጋር እየሆነች መሀላችሁ ላይ ያለውን ክፍተት ባታሰፉት አሪፍ ነው። ያለ ሀይሚ አደምቅም። ቡሩኬ ሀይሚም ደግሞ ያለ ቡሩኬ አደምቅም። አደምቅም የምሬ ነው ምልሽ እናንተ ስትለያዩ ማየት አንፈልግም። እኛ አብራችሁ ስትሆኑ ጨረቃ መስላችሁ የምትታዩን አብራችሁ ስትሆኑ ነው እንጂ አንተም ከሌላ ሴት ጋር እሷም ከሌላ ወንድ ጋር ሆናችሁ ስታዩ እኛም ይደብረናል። ብዙ ኦዲንሶች ይደብራችኋል። የምድሬን ነው ምላችሁ። ሀሳቡን ምንም ነገር አልተረዳችሁትም። በቃ ቪዲዮውን ጨርሳችሁ ሳታዩ በቃ ምንም አይነት ኮሜንት ባጽፉ በቃ ነው ምንም አይነት ኮሜንት አጻፉ። ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የኔ አቢሲው ፋሚሊ እንዴት ናችሁ? ናችሁ ወይ? እኔ በጣም ዳነኝ፣ እግዚአብሔር መስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ በትሻ ያለው ማለት ዛሬ የመጣሁበት ቪዲዮ ትናንትና ብሩኬና ሃይሚ ለምን እንደዚህ ይሆናሉ ብዬ በሰሯት ቪዲዮ እናንተ በቃ ምንም ዝምብላችሁ አይታችሁ ብቻ ስለ ቪዲዮ ሐሳብ፣ ምን እንደሆነ፣ ምን እንደሚል፣ ምን ለማለት እንደፈለጉ ሳትረዱ ብዙዎች ኮሜንት እየጻፋችሁ ነበር። እኔንም እየሰደባችሁ ነበር፣ ቡርኬንም እየሰደባችሁት ነበርና እኔ ቡርኬና ሀይሚ እንዲለያዩ ፈልግ ያድ ለምን እንደዚህ አይነት ቪዲዮ የሰራሁት፣ ማለት እናንተ የምሬን ነው ምላችሁ ሀሳቡን ምንም ነገር አልተረዳችሁትም። በቃ ቪዲዮውን ጨርሳችሁ ሳታዩ፣ በቃ ምንም አይነት ኮሜንት ባጽፉ። በቃ የምሬን ነው ምንም አይነት ኮሜንት አጻፉ። ቪዲዮውን ጨርሳችሁ ማየት አለባችሁ መጀመሪያ ማለት ነው። ስለምን ምን እንደሚል ስለምን እንደሚያወራ ስለማን ማውራት እንደፈለገ ምናምን ሳታዩ ቪዲዮ እንትና ኮሜንት አትጻፉ። ኮሜንት ለመጻፍ አትቸኩሉ። እና እኔ ለማለት የፈለኩት ሀይሚ፣ ባንቺና በቡሩኬ መሃል ለምን ክፍተት ትፈጥሪያለሽ? ለምን እንደዚህ እንዲሰፋ ከናሪካ ሆነሽ ምናምን ለምን እንደዚህ አንቺ ለምን ከሄደሽ፣ ለ200 ሺ ለምን ሰብስክራይብ ሊያከብርልሽ ይችላል። አንቺ አንቺ ለምን እንደዚህ እንዲሆን ትፈቅጂ ያለሽ? ባንቺና በቡሩኬ መሃል ያለውን ነገር ክፍተት ለምን እንዲሰፋ ታደርጊያለሽ? ነው እንጂ ያልኩት እኔ ሀይሚ ልናገራት ምናምን ሀይሚ ጥፋተኛ አድርጌ ልወቅሳት ምናምን አይደለም የመጣሁት። በቃ እናንተ ያልተረዳችሁ ነገር ቢኖር ይሄ ነው። እኔ ትላንትናም ስለ ቡርኬ አውርቼ አለሁ። በቃ ብዙ ነገር ስለ ቡርኬ አውርቼ አለሁ። አንተን እንደዚህ አይነት ነገር የጀመርከው ብዬ ስለ ቡርኬ ብዙ ነገር አውርቼ አለሁ። ግን እናንተ መጀመሪያውን አይታችሁ ብቻ ኮሜንት ለመጻፍ ትቸኩላላችሁ። ለመሳደብ ምናምን ለመሳደብ ሲሆን በጣም ሁላችሁም ትቸኩላላችሁ። እና እኔም እናንተን ዛሬ ለምን ተሳደባችሁ ምናምን፣ በቃ ሁሉም እናንተ የተሰማችሁ ነው የተናገራችሁት። እኔ ለምን ተሳደባችሁ ምናምን እላችሁ አይደለም። ግን ከቻላችሁ፣ ከቻላችሁ ጊዜ ካላችሁ ቪዲዮን ጨርሳችሁ በቃ ቪዲዮውን ጨርሳችሁ በማየት በቃ የምታተርፉበት ነገር አለ። እናንተም ግልጽ ያልሆነናችሁ ነገር ካለ ብሩኬና ሀይሚ ላይ ግልጽ ያልሆነናችሁ ነገር ካለ እዛ ላይ ልታገኙበት ትችላላችሁ። እና እባካችሁ ከመሳደብ ተቆጠቡ፣ አትሳደቡ እላለሁ። እና ዛሬ የመጣሁበት ሀሳብ ቡሩኬ ነው። እኔ ትላንትና ሰሞኑም በጣም እያናደደኛለው ቡሩኬ ነው። ማለት እንዳንድ ፍቅረኛ ታግሷታለ። ይሄ እንትን የማይል ነገር ነው። እናንተም እኛም እናቃለን። ብዙ ነገር እያለችው ነው። የማይመለስ ነገር፣ የማይሆን ነገር ስጦታን ለመመለስ እየሞከረች የተሰጣን ስጦታ ለመመለስ እየሞከረች ይሄ የማይሆን ነገር እያደረገች ብዙ ነገር እያለችው ታግሷታል። እኔ ይሄ እኔም እናንተም ታውቃላችሁ። ዛሬ ደግሞ ቡሩኬ በጣም በጣም ከምንም ጊዜ በላይ ዛሬ በጣም አናዶኛል። እኔ ማለት ነው ቡሩኬ በጣም አናዶኛል ከምላችሁና ከምነግራችሁ በላይ የኮሚኒቲቪ ፎቶ አይታችኋል ሁላችሁም። ጀርባዋን አዙሮ ምናምን ማን እንደሆነች እንትን ሳይለን አሳይቶን ነበርና ቡሩኬ ይህ ማድረግ በጣም ስህተት ነው ማለት፣ አንተ እሷን ለማናደድ ምናምን ምናምን የምታደርገው ነገር ሊሆን ይችላል፣ ግን ደግሞ ዋጋ ያስከፍልሃል። ቡርኬ የምርን ነው እምልህ፣ በጣም ዋጋ ያስከፍልሃል። ምክንያቱም አንተ እንደዚህ እንዳረግ፣ ሀይሚም እንደዚህ ከሌላ ሰው ጋር እንደዚህ ብትሆን በመሀላችሁ ያለው ክፍተት እየሰፋ ነው የሚመጣው። እስከ መጣላት ነው የሚያደርሳችሁ። እና እንደዚህ አይነት ስተት እሾህን በእሾህ አይመለስም። ማለት ከጀመር አንተ ነህ ይሄ ነገር የጀመርከው፣ እንደ ቀልድ ፕራንክ ብለ ጀመርክ፣ ፕራንክ ብለ ጀመርክ፣ አሁን ላይ እንደዚህ ተስፋፋ። አሁንም ደግሞ ዳኒ 200 ሺህ ያከበረላት እሷ ዳኒ 200 ሺህ ሲያከብርላት፣ አንተም ደሞ በዛ አንትን ብለ ምናምን ለምን አከበረላት ወይም ደሞ ሀይሚል ለማና ደድ ብለ እያደረክ ያለው ነገር በጣም ስህተት ነው። ይህንን አምነህ ተቀበል። ይህንን ማድረግ በፍጹም የለብህም። አንተ አላል በቃ እንደ ሌላው ጊዜ ነገሮችን ቀለል አድርጎ በማየት ነው እንጂ ማለፍ ያለብህ። እሾውን በእሾህ በመለስ መመለስ የለብህም። አሁን አንተ እያደረክ ያለው ብድር በምድር ነው። ይሄ ደግሞ አይሆንም። እንደ አንድ ፍቅረኛ ይህንን ማድረግ የለብህም እና ቡሩኬም እንደዚህ አይነት ነገር እያረግ ልጅቷ እልህ ውስጥ እንድትገባ በአንተ እልህ ሌላ ከሌላ ወንድ ጋር የሆነች መሀላችሁ ላይ ያለውን ክፍተት ባታሰፉት አሪፍ ነው፣ ማለት አንተም ያለ ቡሩኬ ያለ ሀይሚ የሚሆንልህ አይመስለኝም። መቼም አይሆንልም። ያለ ሀይሚ አደምቅም። ቡሩኬ ሀይሚም ደግሞ ያለ ቡሩኬ አደምቅም አደምቅም። የምሬ ነው ምልሽ። እናንተ ስትለያዩ ማየት አንፈልግም እኛ አብራችሁ ስትሆኑ ጨረቃ መስላችሁ የምትታዩን አብራችሁ ስትሆኑ ነው እንጂ አንተም ከሌላ ሴት ጋር እሷም ከሌላ ወንድ ጋር ሆናችሁ ስታዩ እኛም ይደብረናል፣ ብዙ ኦዲንሶች ይደብራቸዋል ከፋሚሊም ጭምር ማለት ነው። አሁን እኔ ራሱ አንድ ሀሳብ እያሰብኩ ነበር እና ምን መሰላችሁ የምሬ ነው ፋሚሊ ጋሽዬ አዲስ አበባ ነው ያሉት። ጋሽዬ ማለት ያው ብዙዎቻችሁ ታውቃቸዋላችሁ የአብርሃም አባት ናቸው ጋሽዬ ማለት ማለት ነው እና ምን አሰብኩ መሰላችሁ ጋሺ አዲስ አበባ ስላሉ እዚህ ነገር ውስጥ ጋሺ ቢገቡበት ብዬ አምናለሁ ማለት ቢያስታርቋቸው ማለት የኔ ሀሳብ ነው እኔ እንደዚህ ቢሆን አሪፍ ነው ብዬ ስለማመን ብቻ እናንተ ማለት ነው በተሻላችሁ መጠን ይህን ቪዲዮ ቡሩኬም ጋር ሃይሚም ጋር ስለምልክላቸው እናንተ በተቻላችሁ መጠን ላይክ ለማድረግ ሞክሩ። ይህን ቪዲዮ ብዙዎች ጋር ደግሞ እንዲደርስ ሼር ማድረግ የምትችሉ ቪዲዮን ይህንን ቪዲዮ ሼር አድርጉት። እኔ በቀጥታ ሃይሚም ጋር ብሩኬም ጋር አልክላችኋለሁ ይህንን ቪዲዮ እና ነገሩ ጋሽዬ ገብተውበት ቢታረቁ ቢታረቁልን፣ ዓለም ደግሞ ጋሽዬም ጋር ሳይደርስ ነገሩ ሳይባባስ ከነሱ ሳይወጣ ቤተሰቡ ጋር ሳይደርስ ቢታረቁልን እንደኔ በጣም ደስ ይለኛል። እናንተም ይህን ነገር እንደምትፈልጉት፣ ኦዲንስ ይህን ነገር እንደሚፈልገው ቡርኪና ሃይሚ አንድ ላይ መሆን ሲሆኑ እንደምትፈልጉ እናቃለን። ሁላችንም እናንተ ሁላችሁም ታውቃላችሁ፣ እኛም እናውቃለን። እና ቡርኪና ሃይሚ የምሬ ነው፣ መቼ መቼም የሚለያዩ ሰዎች አረሉ። እኔን ስደቡኝ ችግር የለውም። እኔ በትላንትና ቪዲዮ እኔ አልተቀየንኳችሁም፣ ምክንያቱም በቃ ስለምን ላወራ እንደፈለኩ አልተረዳችሁትም። ለዛ ነው እንጂ ሰደባችሁኝ ኮሜንት ላይ የገባችሁ ኮሜንት መጥፎ ኮሜንት ኔጋቲቭ ፖዚቲቭ ኮሜንት የጻፋችሁልኝ ኔጋቲቭ ኮሜንት የጻፋችሁ ሰዎች ከሐሳቡ ስላልተረዳችሁት ነው ብዬ ነው ማምነው። እንጂ እኔ ማለት አውቂም ሆነ ሳላውቅ አውቅ የተሳሳትኩት ነገር ካለ በጣም ይቅርታ አድርጉልኝ። የሃይሚም ፋሚሊ የቡሩኬም ፋሚሊ በጣም ይቅርታ አድርጉልኝ። ማለት የቡርኬም ፋሚሊ የሃይሚም ፋሚሊ አንድ ናቸው። ሚሚ የወደደውም ቡርኬ ይወደዋል አንድ ናቸው እና ምን ልላችሁ ፈልጌ ነው። ይቅርታ አድርጉልኝ የሁለታቸውን ፋሚሊ እኔን ይቅርታ አድርጉልኝ። ተሳስቼ በማወቅም ሆነ ባለው ሚያውቅ ያወራሁት ነገር ካለ በጣም ይቅርታ። እኔ ቡሩኬና ሃይሚ መቼም የሚለያያሉ እንደሚለያዩ አልፈልግም። አይለያዩም ሲጀመር ማለት ነው። በቃ እነሱ አንዴ ፈጣሪ አገናኝታቸዋል። መቼ የሚለያዩ ሰዎች አይደሉም ቡሩኬና ሃይሚ እና ከዚህ በላይ ምንም ልላችሁ አይደለም የመጣሁት። በትላንትና ቪዲዮ ካስደበርኳችሁ በጣም ይቅርታ እና ፋሚሊ ሌላው ደግሞ የምልላችሁ ነው መሰላችሁ 2000 ሰብስክራይብ በአጭር ጊዜ ውስጥ ማለት ነው 2000 ሰብስክራይብ ልንገባ ትንሽ ሰው ነው የቀረ እና የኔ ውዶች የምር ይህን ቪዲዮ ለመጀመሪያ ጊዜ የኔን ቪዲዮ የምታዩ ማለት ነው ሰብስክራይብ እያደረጋችሁ የኔን ቪዲዮ ለመጀመሪያ ጊዜ የምታዩ እባካችሁ በተቻላችሁ መጠን ሰብስክራይብ እያደረጋችሁኝ አበረታቱኝ። ማለት 2000 ሰብስክራይብ ልንገባ ስለሆነ በዚህ በአንድ ቀን በዚህ ሁለት ቀን 2000 ሰብስክራይብ ንጹህ ንጹህ ደስ ደስ የሚሉ ምርጥ ምርጥ ቤተሰብ 2000 ሰብስክራይብ ልናፈራ ነውና በተቻላችሁ መጠን ሰብስክራይብ ለማድረግ ሞክሩ እና ሁሌም እንደዚህ አይነት ደስ ደስ በሚሉ ቪዲዮ እኔም ደግሞ ወደፊት በቃ አዝናኝ በሆነ አስተማሪ በሆነ ቪዲዮ ወደ እናንተ እመጣላችኋለሁ። አለው በቃ ትማሩበት አላችሁ ትዝናኑበት አላችሁ ብዬ የማስባቸው ቪዲዮዎች ስላሉ ደስ ደስ በሚሉ ነገር ሁሌ ወደ እናንተ እመጣላችኋለሁ ማለት ነው። ይህንን ቪዲዮ ላይክ እያደረጋችሁ እንዲሁም የኔን ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን። በተረፈ ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ።